አሱ አቤት። እሺ አንደኛ የምትሄጂው ማንን ነው? አላህን። ኑ አላህን። ሁለተኛ ስማ ነን ምትጪ? ሦስተኛ ስማ ነን ምትጪ? አንተን ነው። አንተው ብዙ ሰው እያሰለብክ ስለሆነ ከኔ በላይ እናትሽን ነሽ ማድር ያለብሽ። ሶስተኛ መጀመሪያ አላህን ከዚያ ረሱል ሰለላሁ ዓለይሂ ወሰለም ከዚያ ደግሞ እናትን፣ አንተን አንተን

ማሻላህ ማሻላህ ማሻላህ፣ ትምህርት ቤት እየሄድሽ ነው? እንደሱ ትምህርት ቤት እየሄድሽ ነው? አዎ። ማሻላህ ቁርአን ትቀሪያለሽ አለ

ራመት ሲመስብስኛ ምንም ተገሴ ነው አባቴ ግን ተገሴ ነው። አውስታዝ ሰላም ነው። አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወስደኝ አለ። የውድ የነብያችን ሰለላሁ ዓለይሂ ወሰለም እናትና አባት የት ነው ያሉት ነው? የነቢያችን ሰለላሁ ዓለይሂ ወሰለም እናትና አባት ከአህልል ፈትራ ናቸው። አህልል ፈትራ ማለት ማለት ነው፣ ያለፈውን ነቢይ ያላገኛ ቀጣዩንም ነቢይ ያላገኛ፣ በመካከል ዘመን ላይ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የተንሳይቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታን ቆሃ መላቸው ተብሎ መወሰን አይደለም። ይህ ነው ቆሃ ማለት ነው። አህል ከአህል ልፈትራ ናቸው። አብ አቡከ ፊናር የምለው ሀዲስ ያ ነገር የሚያሳደጋቸው አቡጣሊብ እርሱ ደግሞ ቀርቦለት ነበር። ነብይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብሎ ይጠራል። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም ያለፈውን ነቢይ ነቢዩ ስለ ላ ስለለም አላገኘም አለ። እናታቸው አሚና እንደዛው ሳን አላገኘ ቸው ነ አላገኘችም የነብይ እናት ዘመናቸው ነ ብላ የሞተው ረሱ ላ ስለ አባት ነቢያቸው ስለ ላ ስለ ከመወለዳቸው በፊት ነው ገና ተረግዘው ሳሉ ማለት ነው። ልክ እንደሆ ነቢያቸው ስለ ላ ስለ እናታቸው አሚና ደግሞ የሞተችው ገና ነቢያቸው ስለ ላ ስለም ነብይ ሳይሆኑ በፊት ገና ህፃን እያሉ ነው።

ያደጉ ምንድነው አሰይ ብዛኔ ባለትዳር ሆኖ ዝም ተሰራ ካሉ በኋላ ከዚያ አታሪኩ ዲኒ ያሉ ሃይማኖቱን ለትየታወ ካሉ በኋላ ዝመር አሉ ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖቱን በመተው ብቻ ቢገደል ኖሮ ይህን ቃል ብለው ዝም ብሎ ነበር። አልሙፋሪቁ ልጀማ ብለው ይሄንን ባህሪ ቀጠሉ። ምን ማለት አልሙፋሪቁ ልጀማ ማለት የሙስሊሞችን ህብረት የተለየ እንደገና መልሶ ሙስሊሞችን ለመዋጋት የሚሰራ ከሆነ ማለት ነው። በነብ ስ ላ ስለም አንዳንድ ሰዎች ተመልሰው ነበር። እነዚህን ሰዎች ሄዳቸው ገደሏን አሉ። ነብ ስላ ስለም መግደል ሊኖርባቸው ያስገድላቸው ነበር ይላለር። እና ስለዚህ ያ መን ከሆነ ነው ከተባለ እንደገና በክፍሩ ላይ ሆኖ ሳለ ሙስሊሞችን ለመዋጋት ከመጣ ነው። አንድን ካፊር እንዴት እንደምንዋጋ ነው በቁራን ህግ ያስቀምጣል። ወቃትሉ ፊ ሰቢል ላ አለዚን ቁም ይላል። እነዚያ በአላህ መንገድ ላይ የሚጋደሏቸውን ተጋደሏቸው ይላል። የሚዋጓቸውን ተዋጓቸዋል። ስለዚህ ልዋጋ የመጣ መልሶ እንደገና መክፈሩ አላን ሰው ነው። መልሶ እንደገና ሙስሊሞችን እዋጋለሁ ሁኔታው ከከፈተ የዛኔ ከራስ መከላከል በሚለው የዛኔ ማለት ዋጋ። ይህ እንዳለ ሆኖ ክርስቲያን ሰዎች ይህን ሲያመጡ ጊዜ ልክ በእነሱ መጽሐፍ ላይ ይህ ነገር ያለ ይመስላቸዋል። በደንብ አድርጎ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ እግዚአብሔር እኔን የካለን ሰው ቀጥቅጣቸው ግደሉት ሆኗል። አሁን አሰሎች ቀጥቅጣቸው ግደሉት ይሏል

አላይ ክርስቲያኖች ካላቸው ተከታታይ የፍቅር ሃይማኖት ነው ብለው ይነግሯቸዋል። አላ ነገር ግን የፍቅር ሃይማኖት ከሆነ እኛ መግደልና እናምንን እግዚአብሔርን ቢሳደብ እናንተ ግን መሀመድን ተሳድበ፣ አላህን ተሳድበ ብላቸውን ሰው ግደሉት ትላላችሁ። እኛ አንድ አንድ ካፌር መቶ ቢሳደብ አላህ ነመክተኛ ላ ያው እና፣ ግን እግዚአብሔር ምን አለ እዚህ ጋ ከተባለ፣ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል። ማህበርም ሁሉ የውገሩት መጻተኛ ወይንም የሀገር ልጅ ቢሆን የእግዚአብሔርን ስም የሰደበ ያኔ በሰደበ ጊዜ ይገደላል። አያቸው አደለ? ስለዚህ እግዚአብሔር እኔን የሰደበን ሰው ግደሉት ብሏል። ግደሉት። ከእግዚአብሔር ውጭ ለሌላ አካል የሚሰዋ ሰው ፈጽሞ ይገደላል። እናትና አባት ነው የሰደበ ይገደል፣ ይላል መጽሐፍ ቅዱስ። የጌታ ሰው ምን ትላላችሁ? አባት ሆነ ወይም እናትን የሚሰድብ ቆያ እንድለሳያቸው እናትና አባትን የሰደበ ይገደል። የታያቸዋል ቅዱሳ አባቱ ወይም እናትን የሚሰድብ ፈጽሞ ይገደል። የጌታ ሰው አንድ ሰው እናትና አባቱን ገልመት ሰደብ ካደረጋ ግደሉት ብሏል እግዚአብሔር። ምን ትላላችሁ? ማንኛውም በጣም በርካታ አናቅጾች አሉ። የእምነት ነጻነት የለም ክርስትና ላይ እግዚአብሔርን ግለገ የካደን ሰው ግደሉት ይላል። እግዚአብሔርን የካደ ሰው ግደሉት ይላል ቃል በቃል ክርስቲያን ካለ መግባት ይችላል። ሽያጋ ገጠ እሱ ሰላሙ አሌይኩም እንደላችሁ